አሀና የእናንተ ልጅ አይደለችም። እኔ እንግዲህ አላውቅም። ናሙናው እንደሚያሳየው ከሆነ አንቺ የእነ ወይዘሮ ሚላት ልጅ አይደለሽም። እንግዲህ ከዚህ በላይ ምን ታደርጊ? እንግዲህ ውጤቱ እንደሚያሳየው ርግብ የወይዘሮ ሜላትና የአቶ መስፍን ልጅ ናት። ወይኔማ ይሄ ደስ አላለሽም? ትጠረጠሪ እንዴ ማለት ትፈራሽ? ምን ላድርግ፣ ችግር የለውም እማማ ብለሽ ጥሪ። ደግሞ ከዚህ በኋላ ማዘን አያስፈልግም። ለምንድን ነው የማዝነው ማማ? ነገሩ ሁሉ እንዳላሰብሽው ስለሆነ ነዋ። እኔ እውነት አሁን ለማሳየት እንጂ ምንም አስቤ አይደለም ምርመራው እንዲደረግ የፈለኩ ነበር። ግን ቆይ ቆይ ቆይ፣ ሆስፒታል አልነበር እንደነበራችሁት? አዎ፣ እኔም ከውጤቱ ልነግርሽ ነው የመጣሁት። እሺ፣ ንገሪኝ። ውጤቱ ምን ሆነ? ያቻጭ በርባሪ ውሸቷ ተጋለጠ እንዴ! ሀሴት አንቾች! አዎ፣ ሰላሜ፣ ምነው ደነገጥሽ? ቆይ ሀናስ ሀናስ፣ ማለት እሷስ እህቴ ሆነች። እኔ ህትሽ ከሆንኩኝ እሷ ቤት በኩል ነው ህትሽ የምትሆነው። መጀመሪያ ስትገቢ የተናገርሽው ትክክል ነው ማለት ነው። ማለት ከእኔ ጋር ጨዋታ ጀመርክ? ተምቹ፣ ምን ሆነሃል? እንዴት ነው የሸወድከኝ? ምን አደረኩኝ? መስቀልና ፎቶውን እንዴት ለትልቅ ነገር እንደፈለጋችሁት፣ ለምንድን ነው ያልነገርከኝ? እኔም አላወቅሁም ነበር። እኔን አላወቅሁም ይለኛል የአንተ መጫወት አሉን። ይቅርታ በጣም ተምቹ፣ እኔንም ሸውደውኛል። አንተ ይቅርታ አትበለኝ፣ እገላለሁ። እውነት ተምቹ፣ በጣም ይቅርታ። እኔ አላወቅሁም ነበር ታሪኩን፣ ቲቪ ላይ ካየሁት በኋላ ነው። በጣም ነው የደነገጥኩት። ትሰማኛለህ? ማን እንደላከው ወስደው ታሳየኛል። ምን ልታደርግ? ምን ልታደርግ? እገልሏለሁ ይቀርብ በጣም ጁ ለብሮ ይቀርብ። ሰዎቹ እጅግ በጣም አደገኛ እጅግ በጣም አደገኛ ናቸው። እና እኔ ምን አገባኝ? ወንድ ልጅ ይሄ፣ ወንድ መሆን ያለ መሆን ጉዳይ አይደለም። እንታውቁ ሀናው ሸታ መሆኗ ታውቋል። ያንቺ እንደዚህ ምን የሚሉት ነው? እቺ ልጅ ግን ልብ ብለሽ አይተሻት ታውቂያለሽ? ለምን ብዬ ነው ማየት? ደግሞ ምንም ሀሴትን አይመስልም። እርግብ ሀሴት መምሰል አይጠበቅባትም ምክንያቱም እሷ ራሷ ሀሴት ስለሆነች። ቆይ ደግሞ፣ ይሄ ደግሞ ምን አይነት ንግግር ነው? የሃና ውጤት እንደተፈራውም ተቀየረ። የሃና ውጤት በጣም በጣም በጣም ብዙ ሰዎች በጉጉት የሚጠብቁት የሃና ውጤት እንግዲህ ተቀይሯል። የተፈራውም ደርሷል እንግዲህ። እና ሰላሙን በጉጉት እየጠበቁ ነው። ምን ማድረግ እንዳለባቸውም እያሰቡ ነው። ወይዘሮ ሜላት እንግዲህ በጣም ደስ ብሏታል። ልጇ አለመሆኑ እንግዲህ ውስጧ ቢከፋትም እንግዲህ ብዙም ደስ ባይላትም ማለት ነው። እንደ ተፈራሙ ዶክተሩ አስፈራርቶ አስቀይሮታል ማለት ነው። እንግዲህ የኤርጌብ አክስት ማታረገው ነገር የለምና እንግዲህ የተፈራውን ነገር አርገዋለች። ተቀይሯል እንግዲህ ሀናም በጣም ተከፍታለች፣ በጣም አዝናለች ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ጤና ይስጥልኝ ብያለሁኝ። ቪዲዮን በላይክ ጀምሩት እላችኋለሁኝ። ቤተሰብ ለቤት ያድሰውናችሁ ደውል ምቷን ነክታችሁ አጥቁሩት፣ በየጊዜው የምንለቀው ይደርሳችኋል። እንግዲህ ያሃና እንግዲህ ታሪክ እንደ ተፈራውም ተቀይሯል ማለት ነው። ብዙዎቻችን በጉጉት የምንጠብቀው ያሃናን ውጤት ማለት ነው። እንደ ተፈራውም ተ እንግዲህ ለነሱ ተሳክቶላቸዋል ማለት ይቻላል። የእርግ በክስት እንግዲህ የሰራችሁ ግፍና በደል እንግዲህ ተሳክቶላታል። እንግዲህ መጨረሻውን እያሳይን ብለን ነው የምናየው። እንግዲህ ሀና እንትና ውጤቷ ተቀይሯል። ውጤቷም የተቀየረው ዶክተሩን በማስፈራራት ነው። እኔ ዶክተሩ ራሱ እየቀየረ መስሎኝ ነበር። ወላቂን እንግዲህ ዶክተሩን አስፈራርቶ ፍቅረኛ ነበረችው በፍቅረኛው እየመጡ ፍቅረኛውን ስለሚወዳት ማለት ነው። በሷ እየመጡ እንግዲህ እየመጣ እያስፈራራው ሽጉጡም የደቀነበት ነበር ማለት ነው። ሃናም በጣም አዝናለች። እንዴት እንደዚህ ይሆናል በማለትም ተናዳ ወታለች። ሆኖም ግን አዝናለች ማለት ነው። የሃና የሰላ እነ ሰላምም እንግዲህ እዛ እየጠበቁ ነው እንግዲህ እርግብ ትሆናለች ወይስ ሃና ትሆናለች እያሉ ሁለቱም እኔ ግን ሀና ብትሆን እያሉ ማለት ነው። እንግዲህ መልሱ እየፈሩት እየደረሰ ነው። ሆኖም ግን ከዚህ በፊት ውጤቱ ለእኛ ምንም ማለት አይደለም ውጤቱ ቢሆንም አንቺ ምንም ብትሆኝም እህታችን ነች በማለትም እያበረቷቷት ነበር ማለት ነው። አሁን ደግሞ እንግዲህ የተፈራ ሆኗል። እርግብ ደግሞ ደስ ብሏታል። በቃ ከሷ ውጭ ሌላ ነገር ሌላ ሰውም እያለ አልመሰላትም ማለት ነው። እንግዲህ በጣም በጣም በጣም ታሳፍራለች ሁኔታው ሁሉ ነገሯ በትክክል የመጣ ነው የሚመስለው። እኔ ግን በጣም ነው ያናደደችኝ ማለት ነው እርግም፣ እሺ ይሁንና መጨረሻዋን ግን ማን ያውቀዋል? አሁን ለተተሰተቻለች መጨረሻው ግን ማን ያውቀዋል ማለት ነው። የሀና ውጤት ግን ሃና ውስጧ እንግዲህ እንደ ተቀየረ አውቃለች ማለት ነው። ወይዘሮ ሜላት ደግሞ እናቷም እንደዛው ልክ እቺ ልጃችን ነች ብሎ ስትመጣ አልወደዳትም ማለት ነው አክፋም ሲሲማት ምንም አልመሰላትም። እንግዲህ ከነ ወይዘሮ ሚላትም ተቃክፎ ሲሳሳ ምንድነው ብሎ በገልምጣቸዋለች ማለት ነው። እንዴ ማዘር ምን ሆነሻል? በማለትም ወይዘሮ ሚላትም ተናግራታለች ማለት ነው። ምንም ደሰላላትም፣ ምንም የነሱም ልጅ አልመሰለቻትም ማለት ነው። እነሱ የሚፈልጉት ግን ሀናንን ነው ማለት ነው። ቤተሰብ ሙሉ የሚፈልገው እሷን ነው ማለት ነው። ግን ዞሮ ዞሮ እሷ መሆኗ ስለማይቀር አይቀር የሀና መባት እንግዲህ የመጨረሻ ህክምና ነው ተብሎ የተወጉት መርፊ እንግዲህ በጣም እንትን አድርጓቸዋል አድክሟቸዋል አያወሩም አይዘጉም እንግዲህ በጣም እንትን ታሟል የመጨረሻ ህክምና ሲደረግላቸው ይነቃሉ ተብሏል እንግዲህ ሴራቸው እየቀጠለ ነው ብሩንም እንደዛው አጭበር ብሮን የበሉት ማለት ነው የወይዘሮ ሜላት እናት ደግሞ ሀናን ስለምትወዳት መጣሁኝ ሀናን ልያት በማለትም ትሄዳለች። ለምንድን ነው የምታያት በማለትም ትሄዳለች። አይቻት መጣሁኝ ሄዳ ስታያት እንግዲህ የምን ሆነች ነው እንዴ? የምን ሆነች ነው? ለአረ ምንም አለሆንኮኙም ትላታለች። ምን ነው አያቴ ብለሽ ለመጥራት ራሱ አፈርሽኝ? አረ ምን ላርግ ብለሽ ነው ትላታለች። አያቴ ብለሽ ጥሪኝ፣ ምንም ችግር የለም፣ ከአሁን በኋላ አታስቢ ብላት አበረታታ። እሷም በርቺ ብላታለች ማለት ነው። እኔ ግን ውስጤ ምንም ቅርሚለኝ ነገር የለም ግን እርግጠኛውን ሆኜ እውነታውን ለማወቅ ነበር መጀመሪያም እንጂ እኔ ምንም ቢሆን እናትም አባትም እህትም ወንድምም የሚሆን አባት አለኝ በማለትም ትነግራታለች። እና አብሽሪ ትላታለች ማለት ነው። እሷም እንግዲህ በጣም ከባድ ነው ብቻ ግን እና ቤተሰብ ይሆነኛል ብለሽ ያሰብሽው ሰው ቤተሰብ ሳይሆን ሲቀር በእርግጥ ልብሽ ይሰበራል በማለትም አበረታታቻት ማለት ነው። እሺ ቤተሰብ እንግዲህ መጨረሻቸው ምን ይሆን ይታወቅ ባይታወቅ ምን ላይ ይድረሱ እንግዲህ እናያለን መጨረሻውን